ብሩኬ አልተገኘም እያለን ምሳሌ ተጨመረች። ጤና አስጥለን የምሳሌ ድራማ ቀጣይ ክፍል ብሩክ መቼ ይገኛል? ብሩክ መቼ ወደ ቤት ይመለሳል ብለን ስንጠበቅ ይባስ ብሎ ምሳሌ ተጨመረችበት። ምሳሌ ነው ቅድስትን በጣም እያላቀሰች ትገኛለች። ምክንያቱም የአደራ ልጅዋ ናት። ምሳሌ አለሷ ማንም የላትም። ለምሳሌ ምሳሌም ደግሞ እሷ ብቻ ናት ልትጠብቃት የምትችለው። ነገር ግን የገረመኝ ነገር ቢኖር እንዴት በምን ታምርና በምን ሁኔታ እነሱ ተኝቶ መድብድም አለ፣ ቅድስትም ተኝታለች፣ እነሱ ተኝቶ እንዴት ተደርጎ ነው በር ተከፍቶ ልጅቷ ከቤት የተወሰደችው? በነገራችን ላይ ሌሊት ላይ መድብል ነቅጦ ነበር ነቅቶ ቀጥታ ምሳሌ ክፍል ገብቶ ምሳሌ ናይተዋት እንደተኛ አረጋግጦ ነው የወጣው። ሊሆን ነገር እንዳለ ገብቶታል። ነገር ግን ሰውየው እዛ ጀርባ ተደብቆ መኝታ ቤት ውስጥ ገብቶ ቆሞ ነበር። ምድብል ዞር ዞር አለ። ሀገር ሰላም ነው ብሎ ስተኛ፣ ምሳሌ ወስዷታል። ጠዋት ቅድስት እየሳቀች ወደ ምሳሌ ክፍል ስትገባ ምሳሌ የለችም። አይ ዛሬ ቀርማ ማይ ተነስታ ነው ብላ እዛም ክፍል እዚህም ክፍል ገብታ ስትፈልጋት ምሳሌ የለችም። ምሳሌ ይዟት ይለዋሉ ዝና የፈለገ ነገር ብታመጣ የፈለገ ነገር ብታረግ፣ እኔ ምንም ነገር አልናገርም ብሎታል። እስካሁን ምንም የተነፈሰ ነገር የለም። ስለ ብሩክም አልተናገርም። ጭራሹን ደስ ብሎታል። ምሳሌ የት ናት ተብሎ ሲጠይቅ ቅድስት እዋክበኝ፣ ምሳሌ ለቀቅልኝ፣ ምሳሌ ልጄን ያደራ፣ ልጄን መልስልኝ ብላ ብትጠይቀው የደስታ ሳቅ ነው ይሳጋ። ስለዚህ ከኔ በኋላ ያሉ ሰዎች ብዙ ናቸው። አንተ አትችለኝም። ስለዚህ መድብል ብትለቀኝ ይሻላል። ቅድስት ፍታ ባክን፣ የሄድበትና ምሳሌ ትምጣ። ወንድሜስ ብሩክስ መልስ ሳላገኝ አለቅም ብሏል። መድብል ማን ያሸንፍ ይሁን መድብል ወይስ ዝና? እንዲሁም ከዝና ጀርባ ያሉት መሃሌት መሃሌት አታናደዳችሁ። መሃሌት ምንም ቢሆን ብሩክ ከብሩክ ጋር ቆይታለች። ብሩክ የጠፋው ሳያሳዝናት ምሳሌ እንደውስጡ አድርጋለች። እሷም ተባባሪ ናት። ምሳሌ እንድትወሰድም ሆነ እሷም እጇ አለባት ማለት ነው። ግን እሷ ራሱ ተንቀጥቅጣ ፈርታለች። እፍራታ ምስኪን እፍራታ እኔ ባጠፋሁት፣ እኔ በሰራሁት ወይድል ምሳሌ መቀጣት አለባት፣ ምሳሌ መለቀቅ አለባት ብላለች። እንዴት እንደዚህ ትናገራለች ብላ ማህሌት በጣም ተናዳለች። ምናልባት ሙጎስ ሉላን ወረቀት ያስፈርመው ይሁን ወይስ ዝና ከደከመና ንዝንዙ ከበዛበት በኋላ ይናገር ይሆን? ወይስ ደውሎ ምሳሌ እንድትለቀቅ ያደርጋል? ውድ ቤተሰብ ቀጣዩን ክፍል በጉጉት እንጠብቃለን። ምክንያቱም የምሳሌ ነገር ብሩክስ ትልቅ ነው። ምሳሌ ግን ብዙ ስቃይ እና ብዙ መከራ አሳልፋለች። አሁን ደግሞ አባቷን ከኔት እንዳለ ጠቅም። መልካም ቆይታ ይሆንላቸው።